ከኛ ጋር ቆይተው ወደ ዩቲብ ቻናላችን አስቀምጡልን ነው ምን አይነት ታሪካዊና መረሳ ምሽት ነው ፓሪዣኑ እያሳለፉ የሚገኙት የጣሊያኑን ክለብ ኢንተር ሚላንን ደጋመድ አድርገው አሊያንዝ አሬና ላይ አንገቱን አስደፍተው አራት ለባዶ በሆነ ውጤት እየመሩ ይገኛሉ ክቢቻ ክባራስኬንያ

ይህ በ2020 አንገቱን የደፋው የፓሪስ ደጋፊ በመጨረሻም ከአምስት ዓመታት በኋላ እግር ኳስ እግር ኳስ ወደሚገባው ቤት የቻምፒዮንስ ሊግ ቦታ መዳረሻው ላይ አድርጋለች። ይህ ፔሼ ወደ ቀጣይ ዙር ለማለት የተቸገረ ወደቀጡን አስደናቂ ካምባክ የጠበቀና ኢትሃድ ላይ ከሁለት ለባለው መመራት አራት ለሁለት ባርተን ሰው ሲቲን ያሸነፈበት ሞመንት የፔንዥን ታሪክ የቀየረበት ምሽት ነበር። ያ ምሽት ዛሬ ዛሬ ታሪክ እንዲሰሩ አድርጓቸዋል። የእግር ኳስ ሁለት ገጾች ደስታና ሀዘን ሙኒክ ላይ በጣም አስደናቂ ኳስ ነው። ኢደን በላይ ከውስጥ የመጣ ኳስ ማለት ነው። ኳሱ ሲነሳ ገና ያን ሰው መውጣት ነበረበት፣ በጣም ሰፊ ስፔስ መከላከል ነበረበት። ከዛ በኋላ ኳሱ ታዲያ ወደ ግራ ያዘ ነበረ ነው። አንግሎ የጠበብን ሲወጣ በየትኛውም ሰባራ ላይ ወደ ፋርፖስ ወደ ፋርፖስ ባበት ነው። ግራ ጎል ላይ ኳሱ ያለ በየትኛውም ታምር ፋርፖስ ጎል ላይ ገባ። በየትኛውም ታምር ማለት ነው፣ ሊዮናል ሚሲ ካልሆነ በስተቀር ማለት ነው። እና እንዴት አስቡት ወደ ቀኝ አዘንብሎ እንደወደቀ አይገባኝም ነው በጣም ግሩም ጎል ነው። ግን ደግሞ ያንሶ መር በዚህ ጎል ላይ ሙሉ ድርሻ የሚወጣ ታዴ የፒኤስጂ እርግማን ከኪሊያን ኤምፓቤ ጋር ወደ ማድሪድ ተጉዟል። አዲሱ ሙላቱ ነው ከወንዶ ገነት ብሎናል። ኪሊያን ዛይዱ የላሊጋም የቻምፒዮንስ ሊግ ዋንጫንም ማግኘት አልቻለም። ማድሪድ ሊመጣ ባለበት አመት ማድሪድ ዋንጫ ነሳ። እሱ ፌል አደረገ ወደ ማድሪድ ወደ ፔዥ ተጓዘ። እዛ አልተሳካም። ድጋሚ ወደ ማድሪድ አቀና። ይሄድ ብሎ ባሰበበት አመትም ድጋሚ ማድሪድ ዋንጫ ባለቤት መሆን ይችላል ነበር፣ የአውሮፓ ሻምፒዮንስ ሊግ ድጋሚ ከፔዥ ጋር ለአንድ አመት አራዘመ። ከፔዥ ጋር የሴሚ ፋይናሊስት ሆነ፣ ዋንጫውን ማግኘት አልቻለም። ከፔዥ ሲለቅ ደግሞ ፔዥዎች የአውሮፓ ሻምፒዮንስ ሊግ ሻምፒዮን መሆናቸውን ሊያራግጡ አቡ ማዘን ጨዋታው ቀጥሏል። ኢንተር ሚላን ምናልባት የማስተዛዘኛ ክፍለ ማግኘት። ታዲያ በዚህ ልክ ጎል የተመለከትንበት የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በፉክክር ደረጃም በጣም ደካማ ነው፣ ግን ጎሎች ራሱ በአንድ ለዜሮ አምና አካሉ በጣም ለተከታታይ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታዎች ግን ጎልም ደግሞ በጣም በርከት ብሎ እንደተቆጠረ ነው እየተመለከት ነው የምንገኝ። ቶተናም ከሊቨርፑል ቶተናም አልተፎካከረም። ቶተናም በጣም ወረስት ነበረ። ለማጥቃት ለመከላከል አቅም አልነበረው ግን እንዳላችሁት ይሄኛው ግን ጎሉ ቶተናም ጎል ያልገባበት እንደደረሰ ነው። አያክስ ማየት ያለብን ቶተና ራሱ ማድሪድን አሸነፈው የነበረ። አሁን በነገራችን ላይ ባላንዶሩም ጥያቄ ውስጥ ገብቷል። ጥያቄው ውስጥ ይገባል። በተለይ ላሚን ያማል፣ ራፊኒያ፣ ኦስማን ደንበሌ አሁን ባላንዶርን ማን ያሸንፋል የሚለው የበለጠ አጓጊ ሆኗል። ምክንያቱም ኦስማን ደንበሌ የአውሮፓ ቻምፒዮንስ ሊግ ዋንጫን ግን በዚህ ጨዋታ ላይ ደግሞ ግባ ቦክስ እንዲገቡ በምንፈልግ ማለት ነው። እሱ ወደኋላ ተስቧል። እሱ ወዲያ ለመሳሉል ቦክስ በየትኛው ሰዓት የትኛው ሰው ተጫዋች የመጀመሪያ የሱ ኳስ እንደሚቀበል ፕሬዲክት ማድረግ አይቻልም። እና የአቼርቢ ነው ሴንተር ባኩ የመጪም መሀል ላይ ያለው ሴንተር ባኩ አቼርቢ የትኛው ተጫዋች መከላከል እንዳይመች በመሆን ነው። በጣም ፋብሪዞ ሮማኑ ፒኤስጂ የመጀመሪያ ቻምፒዮንስ ሊግ ዋንጫው ሻምፒዮን ይሆናል ብሎ ፖስቷል። ይሆናል ነው ሆነ ነው አይ ሆኗል ሆኗል ብሎ አዎ፣ ተመልከቱ። አንዳንዴ እንደ ብድም ያደርገዋል። ሰባ ስምንተኛው ቃል ላይ ደርሰናል። ለጀርመን ነው የሚገኘው አሃ ከሾንስታይገር የዚህ ወደ ድራማት የቻምፒዮንስ ሊግ አምባሳደር ነው። ዋንጫዎችን ይዞት በአውሮፓ ከተሞች የዞረው ከሾንስታይገር ጋር ተገናኝተዋል። ምንም አይነት ካምባክ አይኖርም ብሎ ነው

እስከ እራሱ አሁን ያለው ሶስቱን ደግሞ ሶስቱን መስጠት ይችላሉ። ይህን ባርሰሎና ከፒኤስጂ ፍጻሜ መመልከት የነበረብን ጨዋታ ነው ያሉ ሴት አርገው ቆንጆ ጨዋታ ነበር። ተመልካች ከሆነ ያላንዝኑ። ሁለቱንም ሙኒክ በጣም ጥሩ ነበር። እነዛ ሴት ፒሶች በተከታታይ ሁለቱ ተቆጠሩበት እንጂ ጌሙን በጣም ማኔጅ በማድረግ ሙኒክ በጣም የተሻለው ነበር። ባርሳስ እያገባ ይገባ ይገባበት ነው። የላሚያ ማስደንቃ አስደናቂ ፐርፎርማንስ አለ እንጂ ሲገባበት ሲያገባ ነው። ሙኒክ በጣም ጥሩ ተጫውቶ ነበር። በጣም ጥሩ ማለት ሴት ፒሶችን ነው መከላከል የተሳነው ፍጹም ማለት ነው እንጂ በጣም ጥሩ ነበር። መጫወት የቻለ እስከ መጨረሻ ጋር ጎሎቹ ሲሞክርበት ነበር ኢንተር እና ሁለቱ ጨዋታዎች ላይ ተረብሾ በመጨረሻ እጅ የሰጠን ይመስል። ሰማንያኛው ደቂቃ ደርሰናል። ከሳጥኖች አስሎኒ የሞከረው ኳስ ግብ ጠባቂው በቀላሉ ኳሱን ይዟል። አሁን ኦንታርጌት ሞከሩ መባል ብቻ ነው።

ሸሸ አምስተኛ ግብ አለፋቸው አቤል ሻን ምና በፍጻሜው ከፍተኛ የጎል ልዩነት የተመለከተበት ጨዋታም ሊሆን ይችላል። አምስት ግብ የሚቆጠርበት ድል ካለ ማለት ነው። ደግሞ በዚህ ልክ የበላይነት ተወስዶበት አራት ጎሎች ተቆጥሮ አራቱም ግቦች ከክሊንሺት ጋር ሲሆን በጣም ለየት የሚያደርገው ይመስለኛል ባለፉት ዓመታት ከተመለከትናቸው ፋይናሎች ማለት ሊቨርፑል ከሪያል ማድሪድ ሶስት ለአንድ ከ2018 በዛ ጨዋታ ላይ አትሊስት የሆነ ፉክክር ተመልክተን ነበር። ለእኔ በሊቨርፑል በኩልም የጎል ልዩነት ይኑር እንጂ መውጣት ሳላ አን ብለው ትልልቅ የሚባል የግብ አጋጣሚዎችን ለመፍጠር ሲሞክሩና ኮርቷም ድንቅ ሴቮችን ሲያስመለክተን የነበረበት ጨዋታ ነበረ። ታዲያ በዚህ ጨዋታ ላይ ግን በዛ ልክ ስለ ኢንተር ሚላን የምታወራለት ነገር የለም። ታዲያ ምንም ምንም ልታወራለት የምችለ አይነት ቡድን አለ። በመከላከሉ ጥሩ አይደለም፣ ማጥቃቱንም ሲፈልግ በማጥቃቱም ጥሩ አይደለም። በየትኛው የጨዋታ እንቅስቃሴ ጥሩ እንደሆነ ለመናገር በራሱ በጣም አስቸጋሪ ነው። እና ለፒኤስጂ በጣም ኢዚ ዊን የሆነለት በጣም ማለት ነው፣ በቀላሉ ነው ጨዋታውን ማሸነፍ የቻለው ብዬ ነው ማስቡ ነው።

ፓር ሊያደርጉ ነው። ዋረን ዘይር ምሪ ባለፉት ሶስት ጎልደን ቦዎች ላይ እጩ አለ። ዘንድሮም በአስር ተጫዋች ጎልደን ቦይ የመጨሻ እጮዎች ላይ አለ እና ያለፉት አመታት ይገባ ይሆን ይሆናል። እጫዎች ምግባ ዘንድሮ በብዙ የተጫወት አይደለም እና እንዴት እንዳስገቡት የመጨሻ አስር እጫ ውስጥ ሲገርመኝ ነበር ስመለከት በነገራችን ላይ ኢንተር ሚላን በአውሮፓ ቻምፒዮንስ ሊግ በዚህ ውድድር አመት በእድሜ አንጋፋ ቡድን ነው። በአማካይ 30 አመት ከ19 ቀናት የሆናቸውን ተጫዋቾች ማሳለፍ ችለዋል። በአንጻሩ ፔዤ 24 አመት ከ262 ቀናት አማካይ እድሜ በመጠቀም አምስተኛው ወጣቱ ቡድን ነው በቻምፒዮንስ ሊጉ። ኦስማን ደምበሌ በዚህ ውድድር አመት 33 ግቦችን እና 13 አሲስቶችን ማድረግ ችሏል። የሚገርመው ከዚህ ውስጥ 25 ግቦችን ያስቆጠረው በ2025 ነው። አይገርም ፒኤስጂ በራሱ እንደ ቡድን ፎርሙን የለወጠበት ጊዜ ነው ብለን መናገር እንችላለን። በአውሮፓ ቻምፒዮንስ ሊግም ጉዞቸውን የቀየሩት ከ2025 ከገባ በኋላ ባሉ ጨዋቶች ላይ ነው። በተለይም ደግሞ ከነዛ ከነ ማንቸስተር ሲቲ ያራት ለሁለት ድል በኋላ ፍጹም ፔጅ ተለውጦ እንደነበረ ተመልክተናል። ሊጋ ላይ እንኳን ምንም መጣ ምንም ፔጂ ፔጂ ነው፣ ታዲ ደግሞ ጥሩ ነው። ሊጋ ላይ ካሉ ቡድኖች ጋር እንኳን ማለት ነው። ግን ፔጂ እንደ ቡድንም ሀያ ሀያ አምስት ከገቧ በኋላ ያለው ፎር በጣም አስደናቂ ነው እና ኦስማን ዴምቤድም ከቡድኑ ጋር አብሮ ያደገ ደግሞም ደግሞ ለቡድኑ ማደግ ትልቅ ምክንያት ከሆኑት ተጫዋቾች መካከል አንዱ ነው። በጥራት ከፍ እያሉ ለፍጻሜው በቅተው የዋንጫው ባለቤት ለመሆናቸው ትልቅ ምክንያት ከሚሆኑት ተጫዋቾች መካከል አንዱ ነው። ቁጥሮችም ያንን ይደግፋሉ። ካንዶር በፊት ለሶስት ዮሹ ዋንጫ ሲጫወት የነበረው ኢንተር ሚላን እጁን አጣጥፎ ወደ ቤቱ ሊሄድ ነው። አንድም ዋንጫ ሳይ ሶስት ሳይቶ አንድ አይጣ አንድ አጣጥ ከሶስት አንድ አጣጥ ትሪፕል የሶስት ዋንጫ ያሸንፋል ሲባል የነበረው ኢንተር ሚላን በመጨረሻም አንዱን እንኳ ማግኘት አልቻለ። ትሪፕል ነው ሁሉ ወጥቷል። ታዲያ ዘሙስ ፋይናልስ ጎሎችን የተመለከትኩ ነበርና ኤሲ ሚላን ባርሴሎናን 1993/94 አራት ለዜሮ ማሸነፍ ችሏል። አራት ለዜሮ አለ። ሪያል ማድሪድ ጁቬንቱስን 2016/17 አራት ለአንድ አለ። አራት ሊስቱ ጎል አሉ እንጂ ቢያንስ የባርሴሎና ያስኬዳል፣ ግን አትሌቲኮ ማድሪድን እስከ ኤክስትራ ታይም አለሱ። ኤክስትራ ታይም አለሱ የኤክስትራታይም ሁሉም ጎሎች ስትቀጥር ፖርቶ ሞናኮ 2004 3 ለ 0 የተጠናቀቀ ፋይናል። ስለዚህ አንድ ግብ ከተቆጠረ ሪከርድ

ሴፈሪ ለመጨረሻ ሞራቲ ከሆነው ከአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፈሪንም አሌክሳንደር ሴፈሪን ጋር ሆነው ደስታቸውን እየገለጹ ይገኛሉ። ይህን ደስታ ለማግኘት ስንት ቢሊዮን ፓውንድ እንዳወጡ ሁለት ጊዜ እኔ አለም ላይ አለ የተባለው ነገር ሁሉ ፈጽመዋል። ግን ቻምፒዮንስ ሊግ ዋንጫን ለማግኘት ተቸገሩ። በመጨረሻ ተሳካላቸው። ትክክለኛውን ሰው አገኙ። እግር ኳስ ታዲ ኤክስሬ አብዴት እያየው ነው እና ሪል አብዴት ነው። ሻምፒዮንስ ሊግ ከተባለ ሪብራንድ ከተደረገ በኋላ የመጀመሪያው ፋይናል ብዙ ጎል። ኤሮፓያን ካፕ በሚባልበት ጊዜ ሪያል ማድሪድ ኢንትራ ፍራንክፈርት ላይ ሰባት ለሶስት አሸንፎ ነበር፣ አስር ጎል ተቆጥሮ ነበር። ሻምፒዮንስ ሊግ ሪብራንድ ከተደረገ በኋላ እንደ አዲስ ግን ባለፉት ሶስት ጨዋቶች ግን አስራ አንድ ጊርሳ አዳፍት አደረገው መሰለኝ እርሱ ስድስት ጎሎች ያስቆጥሮበት እያነቡ ነው የፒኤስጂ ኮችንግ ስታፎች

ኦስማን ደበሌ ቪቲና አሁን ደግሞ ሜዳ ላይ ያሉት እያንዳንዱ ተቀይሮ የገቡት ተጫዋቾች ግብ የማስቆጠር ፍላጎት ያላቸው ተጫዋች ናቸው እና ምንም ምሕረት የላቸውም አጋጣሚ የሚፈጠርላቸው ከሆነ ና ቆምኮ በቃ ምናልባት ሚጨወሱበት አላማ ስለሌላቸው እነዚያ አላማ አላቸው። ዘጠናኛው ደቂቃ ላይ ደርሰናል። አሳፋኪሚ ቢጫ ካርድ ተመልክተዋል። ታዴ ፋይናል መሆኑን ለኢንተር ይነገራቸው የሰማ አይመስለኝም። የባርሰሎና ሽንፈት አሁን ተሰመኝ አሉት ድርሱ የተባሉ ተከታይ ናቸው። ጨዋታው ተጠናቀቀ። ግብረቱና ክብረን ፓሪስ ሴንት ጀርመን የፓሪሱ ክለብ የፈረንሳዊ ክለብ ሀብታሙ ሀያሉ ፓሪስ ሴንት ጀርመን ከአንድ መቶ ስልሳ ስምንት የቻምፒዮንስ ሊግ ጨዋታዎች በኋላ በመጨረሻም የአውሮፓ ሻምፒዮንስ ሊግ ዋንጫን በታሪኩ በታሪኩ በታሪኩ ለመጀመሪያው ጊዜ ሻምፒዮን ሆነ አሰልጣኝ ሉዊስ ኤንሪኬ ፓሪስን ጀርመንን ከየልሙ ጋር አገናኙት በርካታ ወርልድ ክላስ ተጫዋቾች በርካታ ወርልድ ክላስ አሰልጣኞች ፓሪስ ቢደርሱም አንዳቸውም የፓሪስን የቻምፒዮንስ ሊግ ጥማት ሊያርኩ አልቻሉም። አንድ ነብይ፣ አንድ አሻጋሪ ሊሴንሪኬ እስኪመጣ ድረስ። በመጨረሻ ግን ነቢያቸው ሊሴን ሊሴንሪኬ ከህልማቸው ከቻምፒዮንስ ሊግ ከባለ ሁለት ጆሮ ዋንጫ ጋር አገናኛቸው። የሙሉ ሰዓት ውጤት ፖርሶን ጀርማ አምስት

ስድስተኛው አሰልጣኝ የሆነበትና ፓሪስ በዚህ ሰዓት ምን አይነት መልክ ሊኖራት ይችላል? ምን አይነት መልክ ሊኖራት ይችላል? ናስር አልካላፊ በመጨረሻ ከበርካታ ሚሊዮን ፓውንዶች በኋላ አንድ ማሊያ ከደጋፊ ይመስላል ተቀብለው መጥተዋል። ምናልባት ትርጉም ያለው ነገር ልንመለከት እንችላለን።

የሆነ ኤፍ ኤ ካፕ አሸንፈው ኔክስት ዳይ የሆነ ዋንጫ ያለባቸው ነው ይመስሉት ደስታቸውን የገደቡ ምናምን ማለት ሲቃ ዳማሩማ ሲቃ የተመለከትኩት ይሄማ ሰው

ፓሪስ ወርልድ ክለብ አለበት። አትሌቲኮ ጋር የመጀመሪያው ጨዋታ ስለዚህ አትሌቲኮ ማድሪድ ጋር አለው። ምክንያቱም ባለፉት አመታት ውጤታቸው ጥሩ ነው። ሻምፒዮን ባይሆኑም አነባ አነቀዘ ስሜቱ ይመስል ነበር።